ሱራ ቅርጽ ያለበትን ለነቢዩ ላት ሰላም ነገረቻቸው። ፈቃለ ረሱል ሰለላሁ ዓለይሂ ወሰለም ያላ ነቢይ ኢነ ኡላኢክ ያል እነዛ ሰዎች አሉ፣ እነዚህ ይህን ተግባር የሚሰሩ ሰዎች። ኢዛ ካነ ፊህም ረጅሉ ሳሊሃ፣ አንድ ጥሩ የሆነ ሰው ይኖር ነበር በማእከላቸው። ፈማት፣ ሲሞት በናው አላ ቀብሪ በቀብሩ ይገነባሉ። አ ወደ ግንባታ ይገባሉ። ቀብር ግንባታ ቀብር ግንባታ አልከሶም በለው ቃጥባሬም በለው አናጂናም በለው ኖር ሀውሴንም በለው የሀድር ሼክም በለው ሶርጋንም በለው ምንም በለው እዚህ ውስጥ ይገባሉ ይህ ሀዲስ ይመለከታቸዋል ነቢዩ ቀብር ከአንዱ ስንዝር በላይ ከፍ ማድረግ አይቻል ሰዎች እንዳይረግጡት እንስሳይ እንዳይራመድበት ሰዎች መቶ ቁጭ እንዳይሉበት ሽንት የሚሸናበት ቦታ እንዳይሆን ከፍ ይደረጋል አንድ ስንዝር አማ መጽሐፍ ጄሶ መስራት ሊሾ ማድረግ የለም ሃራም ነው በሸራ አይቻል ነቢዩ ከልክለዋል ቀብርን ከፍ ብሎ አታዩም ብትቆርጠው እንጂ አሉት ነቢ ለ ሰቢዩም ሲልኩት ቆረጣለ አስተካክለዋለ ሸሪያ ሲመጣ እናስተካክለዋለን ኢንሻአላህ አላህ እነዚህ ቀብር ተሰርቶባቸው የሚመለክባቸው ቦታዎችን የተውሂድ መድረክ አላህ ያደርጋቸው የተውሂድ መድረሳ ተውሂድ ዳዕዋ የሚደረግበት ቦታ አላህ ያደርገው ይሄው ነቢዩ አስተካክሉ ነው ነበር አስተካክል የመን ላይ አንድ ካላህ ውጭ የምትመለክ የሆነች ቦታ ነበረች ነቢዩ ለ ስላት ሰላም ጨንቆኛል ማነው እቺን ነገር ሂዶ አፍርሶ የሚያዘስተኝ አለ ነቢዩ ለ ስላት ሰላም የመን ላይ ያለች በጣም ተረብሻለሁ ውስጤን ጨንቆኛል አለ ነቢዩ ለ ስላት ሰላም ያስጨንቃቸው ነበር እቺን የሚገላገለኝ ማለዋል አሁንማ አልከሰው አትበሉ አሉ የሉ እነ ሼዋጆ የሉ የስሙ ሼዋጆ ነጋዴዎች እነዚህ ነጋዴዎች እኮ ናቸው። አልከሰው አትበሉ ምናምን ጊዜው አይደለም ይላሉ። ምንለው አልከሰው እ የእኛ መሬት ተወስዶብን እኮ አይደለም አልከሰው ውስጥ ገብቶ ከአላህ ውጭ የሚያመልኩ ሰዎች ከጀሀነም ነፃ እንዲወጡ ብቻ እኮ ነው አልከሰው። የእኛ መሬት ነው ብለናል፣ መስጂዱ የኛ ነው ብለናል፣ ኮሚቴነት ስጡን ብለናል። የለም እ ግን አልከሰው መጥቶ በየአመቱ የሚደፉ እናት አባቶቻችን ይውጡ እኮ ነው ሌላ ነገር አለ። ጊዜው አይደለም ይላል። ጊዜው አይደለም እያለ ስንት ሰው ይሞታል። ሰው ከዚህ ጊዜ እስከዚህ ጊዜ አይሞትም ተብሎ ይገደባል። ሰድም ያደርጓል። አላህ ይምሉ አላቸው ይከለክላል። በል ሱኒ ነኝ እኮ እያሉ የሚከለክሉት ሱኒ ነኝ እያሉ የድሮዎቹ በጅህልና ነበር የሚከለክሉት። የአሁኖቹ ደግሞ ቀርተናል፣ ለዝበናል፣ በስለናል፣ ተቀቅለናል ብሎ እኮ እንደዚህ የሚያደርጉ ኻይኖች ናቸው እነዚህ። ቃተለ ላሁ ልሙመያ። ስለዚህ ኢነ ኡላይክ ያሏት ነቢዩ። እነዚህ እኳ አሉ እነዛ ሰዎች አሉ ነቢዩ ኢዛ ካነ ፊህም ረጁሉን ሳሊ ፈማት በነው አላ ቀብርሂ መስጂዳ አሉ መስጂድ ይገነባሉ አሉ። በቃ ያልከ ሰውም የቃጥ ማሪም እንደው ሂዳችሁ እንዳሰግዱ እዛ ቦታ ላይ ሰላትም የለም። እዛ ቀብር አጠገብ የሚሰገድ ሰላት ትክክል አደለም። ፉቃዎች እንደውም የቀበሌ ቤት የተወረሰ ቦታ ላይ ራሱ የተሰገደ ሰላት ይመለስ ይላሉ። እንኳን ቀብር ቦ ያለበት ቦታ ይህ የተነጠቀ መሬት ላይ የሚሰግድ ሰው ራሱ ይመልስ ሰላቱን ይላሉ። ልክ አደለም ይላሉ። ቀብር ቦታ ላይ የተሰገደ ሰላት ትክክል አደለም። ሰላቱን ደግሞ መስገድ አለበት። ቀብርና መስጂድ መለየት አለበት። ቀብርና እስልምና አቂዳ መለየት አለበት። አይገናኝም፣ አይገናኝም። አንዳንድ ሱና ላይ ያለን የሚሉ ሰዎች ራሱ የአባታቸው ቀብር ግቢ ላይ ተቀብሮ ዱንካን ተሰርቶለት አባታቸው ተመቶ ድዋ ሲደረግ አይቶ ዝም የሚሉ አሉ። ደዩ ሰዎች ናቸው እነዚህ። የአቂዳ ሰው ነኝ ባይሉ ይሻላል። ወሰወሩ ፊሂ ትልከ ስወር አሉ ነቢዩ። እችን ቅርጽ ይቀርጻሉ አሉ ቅርጽ። አሁን ኮልፌ ብትሄዱ ሚያስጠላ ስትገቡ፣ የሙስሊም ቀብር አይመስልም፣ የካፊር ቀብር ነው የሚመስል። ሀጂ እንትና በዚህ ቀን ሙቶ በዚ ቀን ተቀብሮ አላ ይዘንላቸው፣ እሜት እንትና በዚህ ቀን ሙታ በዚህ ቀን ተቀብራ አላህ ይዘንላት፣ ጽሁፍ በቃ ጽሑፍ በጽሑፍ ነቢዩ ከልክለዋል። የሸሪያ ሀገር ቢሆን ናፈርስ ነበር። ይሄን የሚያፈርሱ ሰዎች ይመደባሉ። አፍርስ የሚያወጡት ወጪ የሚገዙት ግዢ፣ ብሎኬት ሲገዙ፣ ድንጋይ ሲገዙ፣ ሱፊዎች ተብሊጎች በዝሃቱ ደርድሮ አዘጋጅቶት ይመጣ ሱን፣ ይሄ ነው የሚለው። ከተቀበረ ከሳምንት በኋላ ይመጣል ሁለት ሰው ሶስት ሰው ይዞ ስሙን ጽፎ አስተካክሎ ምን ብሎ ይሄዳል። ሐራም ነው፣ አይቻልም፣ አይቻልም። እንዳጠቃላይ ቀብር ዙሪያው ሊታጠር ይችላል። እንዳጠቃላይ እንስሳ እንዳይገባሽ፣ እንዳይሸናበት እንዳጠቃላይ ዙሪያው ሊታጠር ይችላል። አንዳንድ ቀብር ለይቶ ከፍ ማድረግ አይቻልም፣ ከስንዝር በላይ ተጠንቀቁ። ካደረጋችሁም አስተካክሉት፣ ፍትና የማይፈጠር ከሆነ ሌላ ችግር ውስጥ ማትገቡ ከሆነ አደጋ ከሌለው